ባለትዳር ሴትን የሆነ ሰው መጥቶ እያረጋጋት፣ ማን አንተ እሷን የምታረጋጋው? ወንጀል እኮ ነው። ትዳር ያላትን ሴት ባለቤቷ የት ሄዶ አንተ የምታረጋጋው? ባለቤቷ ጊዜ አይሰጣትም፣ አንተ ማንና ነው ጊዜ የምትሰጠው? በጣም ተጠንቀቁ። ብዙ ሰዎች የተዋረዱበት በተለይ በዚህ ዘመን ኢትዮጵያ ውስጥ እሱ ልጆቹንና ኑሮ ለማሸነፍ 24 ሰዓት ሲሰራ፣ በዚህ በኩል እኔ ወንዶችን ካላችሁ እንደው አደራችሁን ተጠንቀቁ እላለሁ። በቃ ገንዘብ ለነፍስ አይደለም የምትሰራው፣ ገንዘብን የሰራ ሚስትህን የሆነ ቦታ ኮስተር በል፣ የት ነሽ? እንዴት ነሽ? እያረግሽ ነው ምናምን በል በቃ ጭልጥ ያለ እምነት ክርስቶስን ብቻ እንደዛ ብለ እምነት ሴትን ልጅ ስታን በገደብ በመጠን በቃ የት እየሄድሽ ነው እንደ መቆጣጠር። ባሌ ተቆጣጥሮ ቢሆን ኖሮ አልማገጥም ነበር፣ ባሌ ተቆጣጥሮ ነው ይዘው ቢሆን ኖሮ፣ ባሌ ኃይለኛ ሆኖ ቢሆን ኖሮ ክብሬን ጠብቄ ኖር ነበር የሚሉ ሺ ሴቶች ገጥመኛል። ሺ ሴቶች አንድ አይደለም ሺ ሴቶች እና ዋጋ አትክፈሉ፣ ግድ የላቸው። በእንደዚህ አይነት ነገር ላይ ዋጋ ባትከፍሉ፣ ወንዶችም ቤታችሁን በጥንቃቄ ሴቶችም ይሄ ለስላሳ መስሎ ምስኪን መስሎ የሰፈር ወንድ ተከራይ በጣም የተጎዳ የተጎሳቆለ እንዲ ኖ ምን ሆነ የተጎሳቆለው አንቺ ባትረጂ ነገ አንድ ቀን ባለቤት ያን ቢያ እውነት እየረዳሹ ነው ይላል። ሰው ስትረጂ አማካሪ ነው ቄስ ነው ፓስተር ነው ምናም ብሎ ነገር በገደብ በጣም ብዙ ሰዎች ምስ ሼም የሚይዛቸው ሰዎች አሉ። አገልጋይማ እኮ እንደዚ ያስብም ቄስ እኮ እንደዚህ ያስብ ፓስተር እኮ እንደዚህ ያስብ እ እንትን ሰው እኮ እንደዚህ ያስብም እሱ እኮ ታዋቂ ነው እንደዛ ብሎ ነገር የለም ገደብ ይኖራቸው እኔ እንደወንድ ወንድ አይደለም እንደ ሴት ነው የምጠነቀቀው። ይገርማቸዋል እዚህ ስማቸው ሰው ለምን ይፈራል እስከምትሉ ድረስ ከራሴ ሰው ውጭ ሰው አጠገቤ እንደርሰበ። ለምን ለምን ውስጥ ከገባ በኋላ ለምን ተወድቃለሁ። በፈተና ከወደቅህ በኋላ ደግሞ ለመከራት ደግሞ አንዴ ሰው ይወድቃል። ሁለተኛ ለመወደቅ ሶስተኛ ለመወደቅ ዋይ፣ ብዙ ሰዎች ሄደው የወደቁበትን መንገድ አንተ ድጋሚ ለመውደቅ፣ አንቺ ድጋሜ ለመውደቅ ለምን? በነገራችን ላይ በጣም ሲበዛ ነውር ነው ባለትዳር ሴት ማናገር፣ ባለትዳር ወንድ ማናገር፣ በጣም ሲበዛ ነውር ነው። እኔ አሁን በጣም ወርደን ወርደን ወርደን የት ደረስን? የሚያሳየነው ነገር ቢኖር ይሄ በጣም ሲበዛ ተጠንቀቁ። ሰይጣን በዚህ ዘመን በቃ በደካማ ነው የሚገባብህ። ከዛ በኋላ አልኩ እኮ ወደዚህ መውጫ የለም፣ ወደዚህ መውጫ የለም፣ ወደዚህ መውጫ መሀል ላይ በብረት ተሰንቀረት እያዛል። ክብርህን ታጣለ፣ ስምህን፣ በጣም ብዙ ነገርን ታጣለ።